መቼ ቨርብ ዋንን ልትጠቀሙ ትችላላችሁ? ሹድ ካለ ምን ትጠቀማላችሁ? ሹድ ካለ የምትጠቀሙት ራሱን ቨርብ ዋን የምንለው ነው። ቨርብ ዋን ማለት ያለምንም ቅጥያ የማለትም ቅጥያ ስላችሁ ምን እያልኩ ነው? ኤስ አጨምሩበትም፣ ኤስ አጨምሩበትም፣ አይንጅ አጨምሩበትም፣ ኢዲ አጨምሩበትም ማለት ነው። አይለወጥም ስላችሁ ደግሞ ኢሬጉላር ቨርብ ከሆነ አሁን ለምሳሌ ብሪንግ ወደ ብሮውት አይቀየርም ማለት ነው። እዚህ ጋ ግን ዌር ያው ራሱን ዌርን ትጠቀማላችሁ ማለት ነው። ስለዚህ ወደ ጎር አይቀየርም እያልኩ ነው ማለት። ስለዚህ ሺ ሹድ ዌር አ ኮት ኢትስ ኮልድ አውትሳይድ ይሆናል ማለት ነው። ማየት ካለ ምን ትጠቀማላችሁ? ማየት ካለ የምትጠቀሙት ቨርቧን የምንለውን ነው። ቨርቧን ማለት ያለምንም ቅጥያም ሆነ ለውጥ የሌለውን ግስ ማለት ነው የምትጠቀሙት። ስለዚህ እዚህ ጋር ባይ ራሱን ትጠቀማላችሁ ማለት ነው። በነገራችን ላይ ቨርቧን ስላችሁ ምንም አይነት ቅጥያ አጨምሩ በሚላችሁ ጊዜ ምን እያልኳችሁ ነው? ስም ሆነ ኤስ አይ እንጂም ሆነ ኢዲ አትጨምሩበትም እያልኳችሁ ነው። እንዲሁም ደግሞ አይቀየርም በሚላችሁ ጊዜ ምን እያልኳችሁ ነው? ባይ ለምሳሌ ወደ ቦት አይቀየርም ማለት ነው። ስለዚህ ያንን ነው እየነገርኳችሁ ያለሁት ማለት ነው። ስለዚህ ማየት ካለ ባይ ነው የምትጠቀሙት ማለት ነው። ራሱን ቨርቧን ማለት ነው። ዊል ካለ ምንን ትጠቀማላችሁ? ዊል ካለ የምትጠቀሙት ራሱን ቤስ ፎርም ኦፍ ቨርብ የምንለውን ነው። የማለትም ቨርቧንን ነው የምትጠቀሙት ማለት ነው። ስለዚህ ዘ ትሬን ዊል አራይቭ አት ቴን ፒኤም ቱ ናይት ይሆናል ማለት ነው። ስለዚህ ራሱን ቨርቡን ያለምንም ቅጥያም ሆነ ያለምንም ለውጥ ነው የምትጠቀሙት ማለት ነው። ኦውቱ ካለ ምን ትጠቀማላችሁ? ኦቱ ካለ የምትጠቀሙት ቨርብ ዋን ፎርም ኦፍ ቨርብ ነው። ይህ ማለት ምን ማለት ነው? ምንም አይነት ቅጥያ አይኖረውም በስተመጨረሻው ኤስም ሆነ ኢኤስ፣ አይንጂ፣ ኢዲ ምንም አይነት ቅጥያ አይኖረውም። እንዲሁም ደግሞ ምንም አይነት ለውጥ አይኖረውም ኢሬጉላር ከሆነ ኢሬጉላር ቨርብ ከሆነ ማለት ነው። ስለዚህ እዚህ ጋር ምን ይሆናል ማለት ነው? ዩ ኦቱ ሌሰን ቱ ዘ ሌክቸር ኢት ኢዝ ኢምፖርታንት ይለናል ማለት ነው።